ላበላሽ ላይትን ላመሰቃቀል እንዲህ ላርግ ምናምን ብላ ምታስበው ሴት ልጅ ነው። የምር ወንድ ልጅ ለእንደዚህ አይነት ኮተት ጊዜ የለውም። ወንድ ወንድ ሴት አይመሰቃቅልም። አርፋ በተለይ ኤክስ የሆነ ወንድ አርፋ ከሚወድሽ አንጻር ነው፣ ስለሚወድሽ ነው። ለምሳሌ እኔ ሌላ ሰው አግብቼ ሌላ ህይወት እየኖርኩኝ ሳምብድ ወይም ኤክስ መጦ ህይወት በምስተቃቀር ስለሚወደኝ ነው። አንድ ነገር ልንገርህ፣ እየነገርኩሽ ነው። ወንድ ልጅ አብረዋችሁ ኬስ ከሌለው በስተቀር እና በጣም እነዚህ ባለጌ የምንላቸው ሴት ልጅ ከመሬት ተነስቶ የሚደፍ ሴት ልጅ የሚመቱ ሴት ልጅ ምን የሚያረጉ እነሱ ወንዶች በእምሮ መቃወስ ስለመ እንደነገርኩሽን በእስር ቤት ነው የሚለባ ማህበረሰብ ውስጥ መመረቅ የሚቸው ገብቶሻል። እንደሱ ይመስል እንደ ሰው ግን ወንድ ነው አሉ። አንቺ ጋር ባለው ግንኙነት አንቺ የናክሽው ሲመስለኝ አብረሽ ሆነሽ ከዛን ስትለያዩ እሱን ያዋረርሱ ያዋረሽ ከመሰለኝ ወዶሽ በምላሹ ፍቅርሽን ካላገኘ ወንድ ልጅ አህያ አረማ እ ስላለው ነው እኔ እያልኩሻለው። ኖርማል ሚኖር ሰውን ነው ህይወት ሄዳ የምትበክለው ወንድ ልጅ ሴት ልጅ ነው። በቃ ይሄ ልጅ ልነጥም ጠው ብላም ሄዳ የምት ለጣጥ ሴት ነው ምንም ግንኙነት የሌላ። እኔ አንዳንዴ የሚገርመኝ ከእንቅልፋችሁ ውስጥ ተነሱ ዛሬ ማንን ላስቀይ የምትሉ ነው የሚመስለኝ። የምሬን ነው የምለው። ደህና የሚኖር ሰውን ሳትወዱት ወደድኩት ብላችሁ ላይ ምስቅቅል የምታረጉ ቤቶች ማ እንዴት ላስ አሁን አሁን በደንብ ለአንቺ ባብራራው ቁጥር የሴት ጥላቻ ያለብን እያስመሰልሽ እየመሰላቸው ከስርም እየጻፉ ነው። አንቺም እንደዛ እንደሆን እያስመሰልሽ ነው። ይገባሽ ከሆነ ይግባሽ፣ ካልሆነ ወሬ ጊዜ የተሳሳተ አሳሰብ ነው ያለው፣ የተሳሳተ ነው አስወጪው አይጠቅምሽም፣ አትናስ ያስቀይምሻል እያሉ ይጽፋሉ። እና ሞን የዋህ ሰው ነው ልቡ እያልኩ ነበር። አቋርጣ ነው እንጂ ዲቴል አላውቅህም እኔ ግን ይገል አሁን አንድ ሰው ስለሆነ ጉዳይ ሲያወራ ከምን ተነስቶ ነው እና በየበት በትንሹ ገነዘባለው እንጂ እኔ ለአንተ የተሳሳተ የሆነ አመለካከት ነው ያለው ብዬ ጀጅ ከማድረግ ሰዎች መካከል አይደለም። እና እንደዛ ነው የምትገምተው ለማለት ፈልጌም አይደለም። እኔ ሴቶች አንዳንዴ እና አብዛኞቹ ይጽፋሉ፣ ከቅድም ጀምሮ አስቀይምሻል ረፊ ምናም ይላሉ። ለምን ስለምን እንደሆነ እንትነክ ስለኮም፣ አይ ጀነራሊ፣ ጀነራሊ ከስር ሴቶች ይጽፉልህ ምን አገባ ሲያውስ፣ ለሴቶች አለ ነው ወንዶም እያወራ ያለው ከስለ ለሴቶች ነው ስለ ሴቶች ምን ነግርሽ፣ እውነታውን ሪያሊቲን መቀበል ስለማትችሉ ነው፣ እየነገርኩሽ እኮ ነው ባህሪያችሁ፣ አትቀበሉ ሚሊየን ወንድ ማለት ነው የራሱ ልጅ ያልሆነ ልጅ ያሳድጋል። ሚሊየን ወንድ ሁለት ሶስት ሴት ብትጠሪልኝ የራሷ ልጅ አንቺ አሁን እኔ የወደዱት ከሌላ መሆኑ ቃቦች ለዛ ልጅ መጥፎ ነው። መጥፎ የእንጀራ እናት እንጂ መጥፎ የእንጀራ አባታ ነው። ምንሽ ነው ምታ ሴቶች ወደ ሰውኛ እንድትመለሱና ሩብሩም ያደረጋችሁ ከማህፀናችሁ ሰው ሲወጣ ነው። በቃ ስትወልዱ እናት ስትሆኑ በሰው ተራራለ

እነግራታለሁ አይገባትም፣ እነግራታለሁ አይገባትም፣ እነግራታለሁ አይገባትም። ምን አባታው ታቃጥለኛለች? ሲሶ እንዴት ነው? ስለ ባህሪ እየተወራ እሷ ስለ ሌላ ነገር ታወራለች። በዚህ በኩል በዚህ በኩል በዚህ በኩል ከኮሜንት ጋር ልመላለስ ነው፣ እንደመጣሁት ነው ጊዜያችንን ጊዜያችንን ከስንት ጊዜ በኋላ ብንመለስ እንትኑ እንዳለ አበለሻሻችሁ? ሙሉን እንትን ድጋሚ ማስገባት አልነበረብኝም። ነግራታለሁ ምናምን። የትኛዋ ዲያስፖራ ናት ሰው ስትረዳ ያየሁት? የትኛዋ ሴት ዲያስፖራ ናት? ሜቄዶኒያ ብትሉ ቢኒያም ነው የመሰረተው። ትልልቅ የሀገር ኢንቨስተሮች ፕሮጀክቶች ብትሉ መታ ኢንቨስት የሚያደርጉት ወንዶች ናቸው። ሴት ልጅ አንዴ ከቤተሰብ ከወጣች ቤተሰቧን ዞር ብላ ማታይም፣ የተሻለ ሀገር ከሄደች ደግሞ ጭራሽ ጓደኞቿን አታይም። ለራሷ የስንት የአስር ሺህ ዶላር ሽቶ ብትገዛ ይሻላታል የገዛ ጓደኛዋ ተቸግራ አስር ዶላር ከምትልቅላት። በእውነት ነው የምላችሁ። ደግሞ ምን መልካም ነገር አለ? ሲወልዱ ብቻ ነው ልጆቻችሁ ማይከብ ነገር ነው። ለልጇ ለልጇ ጥሩ ያልሆነች እናት የለችም። ሬር ነው። ለልጆቻቸው በጣም ጥሩ ይሆናሉ በጣም ጥሩ ይሆናሉ ለልጆቻቸው እናውቃለን እስከ ሞት ድረስ ይወዳሉ እናቶች ልጆቻቸው ከዛ በፊት ግን ወንድ ከጠየቃቸቸው ወይ ደግሞ ስለ ሌላ ሰው ስለገዛ ገዛ ጓደኛቻቸው ብትጠይቁ በጣም መጥፎ ሴቶች አሉ። እዚሽ ምድር ላይ መጥፎ ሴቶች ይበዛሉ ከመጥፎ ወንዶች ይልቅ። ሲሶ እንዴት ነው? ጠፋህ እኮ ምን ላድረግ ነበር? እኔ ዛሬ አወራበይ ኢየሱስ ክርስቶስ ሚላረግ ነበረ። ሰላም ሰላም፣ አለን እንዴት ነው? ምን አልከኝ? ባለትዳር ነሽ? አይደለሁም። ሲንግል። እሺ፣ እስቲ ቪዲዮ አብሪ። ለምን? ማን ነሽ አንቺ? እናቀሻለን። ቪዲዮ ካላየ ነው ሌላ ችግሮች። ሴቶች ቆርቆሮ ናችሁ ብዙዎቻችሁ፣ ከአንዳንድ ሰዎች በስተቀር። በተለይ እኔ ከእናት ጋር እንዳታገናኙ። ያልወለዳችሁ ሴቶች ብዙዎቻችሁ ደንቆሮ ናችሁ። የሚነገራችሁን አትሰሙ። አረ፣ ይባላል። እየሰማችሁ ግቡ፣ ካልሰማችሁ አትግቡ። ወንድና ሴት ነ አለቃ። ሴት ሴት ነሽ። ማንን በልስ? ምሽን? ቲና ቲና። ከየት ነው? አዲስ አበባ። አዲስ አበባ የት አካባቢ ነው የምትኖሩ? ደምባል ተርተሻል እንዴ? አይ ለምን አጋጥሞሽ ነው? ባለፈው ሲሉ አግኝቼ ነበረ? መቼ? የሆነ ጊዜ ከፔራዚም ጋር መጥቼ ሰላም ብዬ ይሆናል፣ ግን አላስታወስኩሽም። ትናንትም ነበርኩኝ ፔራሲም ጋር ምን ነው? የሆነ አበባ ያለፈ ወደኔን አስታወቅ ቀዬ ነች። ካርል ሄር አላወኩሽም። እስኪ ቪዲዮ ታበራለሽ? ፎሎወር ይለኝ ቪዲዮ አለሽ አንቺ። ያ ፖስት አርገ መጥተሽ ሰላም ብለሽኝ እንዴ? ከዛ ባልኮኒ ጋር ሄዳ ባልኮኒ ጋር ሄጂ ምን ጓደኛዬ አስታውቂኝ፣ ኔክስት ታይም አውል ካም ብዬሽ ነበር ግን አንቺም አልመጣሽልኝም። እንዴት ነሽ? እሺ ደህና ነሽ? ኦ መቼ ነው ቆየ ጊዜ ወይስ ትንሽ ቀይ ልጅ፣ እንደውም ቀይ ልጅ ሁለት የዋይዝም ጋር ነበራችሁ። እሷ ጋር እንደውም አዎ፣ በኮኔክሽን ነው። ነገ እንድታወሪኝ ብለህ ነበር ለ ሰክሬ ነበረ። ኧረ ሰክራታ ቅርጻቅቅ ሴቶች ለምንድን ነው ጥቃት የምታደርሱብኝ? ማውራት ሳልፈልግ ለምንድን ነው የምታወራው አረ ተው ግን አላስታወስኩሽም ትዝ ትዝ አላለሽም እሺ ጥቃት አላደርስም አልችልበትም እሺ እንዴ እሺ ደንበል ነው ደንበል አካባቢ ነው የምትኖሩ ሙድያሽ ነው እየሳቅሽ ነው አይ ከስር ኮመንት አስቆይኝ

የሚመጣስ ምን ችግር አለ? ነው። እሺ፣ ከቤተሰብ ጋር ነው የምትኖሩት? አዎ፣ ከቤተሰብ ጋር አዎ። አሁን ቤተሰብ ጋር ነሽ?